ሰላም እንዴት ናችሁ? እኛ እግዚአብሔር ይመስገን ከእናንተ ናፍቆቶች እኛ በጣም ደህና ነን። ዛሬ ደግሞ በተሻለ ነገር 2018 ላይ እግዚአብሔር እንደረዳን መችናለና፣ ይሄ የስጋ አቆራረጥ፣ የስጋ አቀራረብ፣ የስጋ አያያዝ በተለይ አንድ ጊዜ ብራዘር ምን ገጠመኝ መሰለህ እና እኛ ቤት የተፈጠረ ነገር ነው። ልጁ በጣም መቁረጥ ይችላለው መተፍ እችላለሁ እና ምናምን እኛ በቃ እንዲ ሲነግረን የምር መሰለ። ከዛ ጋውን እንደማንኛውም ሰው ማንም ሰው ይለብሳል፣ ጋወን ለበሰ፣ እኛ ቤት መጣ፣ ቢላም ያዘ። ያው ኖርማን ሰው ማንም ይዛል። ከዛ ይከፋል ስንል የለም፣ ከረሜላ አድርግ ስንል የለም፣ ስላሽ አርግ ስንል የለም፣ በቃና በእጅ አድርግ ስንል የለም። ከመጨረሻ ላይ በጣም እናመሰግናለንና ወደ ሌላ ዘርፍ እንትን አለው እላችኋለሁ። በተለይ እንዲ ልል የፈለኩበት ሀሳብ ከምን ተነስተል እንዲ ልትል ከፈለክ አላችሁ ማንም ሰው ቢላ ይዛል። ማንም ሰው ጋውን ይለብሳል። ነገር ግን የአቀራረብ የአከታተፍ፣ የሰውን ትርታ የማዳመጥ ነገር እና በጣም ከባድ ነው እና ከልብ ነው ማመሰግን ኢትዮጵያ ሕዝብ እናንተ በማስተናገዴ እና ደስ ይለኛል። በጣም አሪፍ ነገር ነው። ዛሬ ደግሞ ልነግራቸው የመጣሁት በቲክቶክ ነበረ። ቲክቶካችን ደግሞ በጣም እየታየ ነው። በጣም ሰዎች እያበረታቱ ነው። አሁን ደግሞ በዩቱባችን አስር ሺህ እንትን ገብቷል እና እሱ ለመጨመር ያህል ነገር ነው ያያችሁት፣ የከረሜላ እንደገና የስላሽ እንደገናም ደግሞ የሁለት ቢላ አከታተፍ እንዴት እንደሆነ ከስተመር አጠባበቅ፣ የከስተመር ፊት መጠበቅ፣ የከስተመር የልብ የፈለገውን እኛ ጋር ሊጠቀም የፈለገው ቀድሞ መረዳት የሚባል ነገር አለ እና ጋውን የለበሰ ሁሉ ቆራጭ አደለም፣ ቢላ የያዘ ሁሉ ቆራጭ አደለም። ዛሬ ያቆራረጥ፣ የአከታተፍ የምሬን ምነግራችሁ አሳያችኋለሁ። ተከተሉኝ። እሺ በጣም ነው ማመሰግኑ ስለምትከተሉኝ ሰዎች፣ በጣም ወዳችኋለሁ። በእውነት ነው ምነግራችሁ ጊዜያችሁ ሰጥታችሁ እኔ ማየት ስለቻላችሁ ሳይ ለራሳችሁ ባል ደግሞ ለሚስቱ ግዴታ ስጋ ቤት ብቻ መሆን የለበትም። ባል ስጋ ገዝቶ ቤቱ ወስዶ እንዴት መክተፍ እንዳለበት፣ ከረሜላ እንዴት መቁረጥ እንዳለበት ቢላ ያዝ። ራሱ እግዚአብሔር መነቀ። አንዳንድ ልጆች መለመጫ ይገዛሉ። አገር ብዙ ሰዎች እና እንዴት እንደሚለምጡ ማያውቁበትም። ዛሬ ግን አሳያቸዋለሁ። ስጋ አለማመጥ፣ የቢላ አለማመጥ አሳያቸዋለሁ። የደረበ ስጋ እንዴት እንደምንከፍ አሁን እንደሚከተፍ ይህ ስጋ አሁን የደረበ ነው። በጣም የደረበ ስጋ ነው። ነገር ግን እንዴት ነው የምንከትፈው? አንዳንድ ሰው ጎነ ሶስት ያደረገዋል። ጎና አራት ይደረጋል። አከታተፍና ከአከታተፍ ይነሳል። መጀመሪያ ቢላን ይለምጣለው። ወደ ስራ እንቀጥም። የተለየን ይሄ ቦታ ራሱ ይሄ ነገር ዳጣችን አሁን ይሄ መቀመም የምትፈልጉ ሰዎች አሁን ይሄ እኛ ራሳችን ቤታችን የቀመም ነው። ይሄ እኛ ቤት የተቀመመ ነው። ይሄ እኛ ቤት ተቀመመ ነው። ይሄ እኛ ቤት የተሰሩ ናቸው። ቢያንስ እዚህ ውስጥ በዚህ ውስጥ አሁን ስንት ነገር አለ? ስድስት ነገር አለ። እዚህ ውስጥ አሁን ስድስት ነገር አለ። የምሬን መጋቹ እዚህ ውስጥ ያለው ነገር ነው። አሁን እዚህ ውስጥ ያለ ስድስት ነገር ነው። ከሚጥሚጣ፣ ሰባት ሰናፊ፣ ስምንት ቀይ፣ ዘጠኝ ከብቻ፣ አስር አይነት ነገር ነው እዚህ ውስጥ ያለውና ምንም ነገር የሌለው አሳያችኋለሁ። በጥንቃቄ ተከተሉ እንጂ አሁን የጥሬ ዝም ብለን አንክ ቆይ ቆይ ቆይ ቆይ ቆይ፣ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ያው ዩቱባችን ያው እንዲቀጥል ቀጣይነት እንዲኖረው ከእናንተ ጋር ለመቀጠል ሰብስክራይባችን ደግሞ እንዲያድግ፣ የደወል ምልክቷን ተጫኑ። ያው ወደ ስራ እንቀጥላለን እያልኩኝ ነው እና ሌላችሁ የፈለጉት አሁን ይሄ ስጋ አንደኛ ተቆረጠ። እኛ ቆርጠነዋል። ነገር ግን አሁን ይሄ ተጠቃሚ ፊት አይቀርብም፣ ቤትም ውስጥ ደግሞ አይቀርብም። በተለይ ቤት ይዞ የሚሄዱ ሰዎች እኛ አስተካክለን እንሰጣቸው ወይም ላንሰጣቸው ስለምንችል ነገር ግን እቤት ስታስቀምጡት እዚህ ላይ ቅርፊት አለ ወይ አይታችሁት? የምሬ ነው ምነግራችሁ እና ላስቲክ ይኖሯል፣ ፌስታል ላይ ሊሆን ይችላል፣ ኦር፣ በብዙ ነገር ወይ በላስቲክ ወይ በጋዜጣ አሁን ጋዜጣ እየቀረ ነው ግን ሊስተካከል አይስተካከልም ስለሚችል የሆነ ስጋ ቤት ከምናስቀይም ነገር ግን በዚህ በቅርፊቱ ብዙ ሰው የሆነ ሆቴል ወይ የሆነ ስጋ ቤት ሊቀር ይችላል እና እንዳትቀሩ፣ እኔ ደግሞ ዛሬ ቅርፊቱ እንዴት እንደሚነሳ አሳያቸዋለሁ። ሳይጎዳ ቅርፊቱም ወደ እኛ ሳይመጣ እሱም ወደ እኛ ሳይሄድ አሳያቸዋለሁ ማለት ነው። ታካቻሉ ያቸው ልዩነቱ ይሄ ነው ማለት ነው። አሁን የዚህ እንትን ይሄው እንደዚህ ማለት ነው እና ትንሽ እዚህ ጋር ይቀረዋል መሰለኝ። ይሄው እዚህ ጋር ይቀረዋል፣ ይሄም እዚህ ጋር ይቀረዋል። አሁን ይሄ ምንም አያደርግም ማለት ነው። አሁን የቅርፊት ነው። ከዛ አንዳንድ ልጆች ደግሞ ጥሬ ሲከትፉ እንዲከትፋሉ እንዲከትፉታል ማለት አሁን ይሄን ይዩት። ይዩት የእናንተ የናንተ ነው። አሁን የናንተ ነው። ከዛ ይሄም ይዩት። ከዛ ሶስት ነገር ማለት ከዛ የሆነ ደግሞ ላሳያችሁ። ይሄው እዚህ ጋር ይሄም ይዩት። ከዛ ልዩነቱን አይታችሁታል። ይሄ ደግሞ እና በውስጥ እናንተ የሚመቻችሁ ነገር የትኛው እንደሆነ ጻፉልኝ። ይሄም አለ ይሄም ይከትፏሉ፣ ይሄም ይከትፏሉ፣ ይሄም ይከትፏሉ፣ ይሄም ይከትፏሉ። ልዩነት አላቸው እያንዳንዳቸው። አንዳንዱ ላይ ጮማ ይበዛበታል፣ አንዳንዱ ላይ ቀይ ይበዛበታል፣ አንዳንዱ ላይ ይረዝማል፣ አንዳንዱ አንዱ ላይ ደግሞ ይቀጥናል። እንዴ አንድ አንዱ ደግሞ የሆነ መልክም የለውም አሁን ይሄ ፎርም። አሁን ይሄ ከረሜላ አትሉትም፣ ጎነ ሶስት አትሉም፣ ስብስላሽም አትሉትም። ምን አይነት አከታተፍ እንደሆነ አታውቁም። እና በተለይ ስጋ ቤት የሚሰሩ ልጆች እንዲህ አይነት የሚከትፈው እንዲህ እንዲህ አይነት የሚከትፈው አሉ፣ እንዲህ አይነትም ደሞ የሚከትፈዋሉ። እንዴት እንደሚከትፉትም ባላቅ ማለት እንዴት እንደሚከትፉትም እንትን ባልለው ማለት። እና እንዲህ የምታደርጉ ልጆች በተለይ ጥሬ ስጋ እንደዚህ ባታስት ባትከትፉ ደስ ይለኛል ማለት። አንደኛ ይህን ብትቀንሱት የዚህ ሳይዝ ቢቀነስ፣ አሁን የዚህ ሳይዝ ሲቀነስ ስጋው ራሱ በጣም ነው የሚያምረው። አሁን የዚህ ሳይዝ ሲቀነስ በጣም ስጋ ያምራል። አሁን ቀደም የነገርኳችሁ አላ ይሄ ያለ አይደል? አሁን ይሄ አንድ ሰው ሲጎርስ ሊከብደው ይችላል፣ ሊያንቀው ይችላል ወይ ሊደብረው ይችላል። ነገር ግን እኩል መምጣት አለበት የቀዩም የጮማው እኩል ሆነ ከጮማም ከቀዩ እኩል ሆነ። አሁን እንዴት ብትሉ እንዴት ይመጣል ብትሉ ይሄው፣ ይሄው ይሄ አያችሁ ታሩ መልክ ሰጠውት ማለት አሁን ይሄ መልክ ሰጠውት ከበፊቱ፣ አሁን ያምራል። አሁን እቺ ስትወጣ በቃ እቺ ታምራለች። እንዲህ ገልብጧትም አሁን እቺ ገልብጧትም እንዲህ ማርጉታት ታምራለች ማለት ነው። እና አሁን ደግሞ የማሳያያችሁ ብዙ ጊዜ እንትን የማትፈልጉ ልጆች አላችሁ። ዘርፍ ማለት እኔ አላቅም። እዚህ ሀገር እኔ ድሬዳዋ በተለይ ዘርፍ ላይ ሁን ይሄ ዘርፍ ስጋ ነው፣ በጣም የሚያምር ነው። በጣም ይጣፍጣል። በጣም ወዛለው ከምነግራችሁ በላይ። ከስጋ አንደኛ ጣፋጭ ዘርፍ ነው። የትም ጠይቁ፣ የትም ሀገር ሂዱ። ዘርፍን የሚያልጣዕም ስጋ የለም። እና ዘርፍ ደግሞ እንዴት እንደምንቀፍፈው ማለት ነው። አሁን ይሄ ዘርፍ ይሄንን ወደ እንትኑ ሳንነካው ይሄን እናነሳዋለን ማለት ነው። ይሄው ይሄው ዘርፉን ይሄ ዘርፍ አሁን ይቃ ይሄው እንደምነግራችሁ አላቅምና። እንዴት እንደሚጣፍጥ እኔ ራሱ ጓጓ ጉረስ ጉረስ ይለኛል። ራሴ እየሰራሁት እያጓጓኝ ነው። አን ለሆነ ሰው ጥሬ ልናቀርብ ብንፈልግ ይሄን ጥሬ ስጋ እንዴት እናቀርብለታለን? አሁን እዚህ ላይ ቅርፊት አለው። አሁን ይሄ ይሄን ቅርፊት ብዙ ነገር የያዘ ነው ደም ስራ ይሄ ደም የደምስ ዝውር እዚህ ውስጥ ነው ሙራ ውስጥም እዚህ ውስጥ አለው የደምስ ዝውር ማረጊያ ስሮቹ እዚህ ውስጥ አሉትና እንዴት ለይተን እናወጣዋለን አንዳንድ ጊዜ የምሬ ነው የምነግራችሁና ይበላሻል ከምሬ ነው አሁን ይሄ ይሄ ዘርፍ ስጋ ስናየው በጣም ቀላል ነገር እናንተ ሞክሩት እስቲና በስርዓት ማውጣት ይከብደና፣ ሰዎች ዘርፍ ያዙና፣ የት አለ ዘርፉ ምናምን ሲለው ለካ ሳያውቁ ልጦታል። እና እንዲህ ከምትልጡት ቢላዋችሁ ወይ የቢላዋችሁ ውፍረቱ ሳይዙ ቀንሱት፣ ወይም የእጃችሁ ወይም የመክተፊያው ብቻ ከሁለ ከሶስት አንድ ነገር ነው። ወይ እጃችን ችግር ነው፣ ወይ የቢላዋ ችግር ነው፣ ወይ የመክተፊያ ችግር ነው። በቃ ከምንም ሶስት ነገር ነው። ሶስት ችግር፣ ሶስቱም ችግር ከፈታናቸው የዘርፍ አወጣት አንቸገርም። እንዴት አትቸገርም ካላችሁኝ ይሄንን ይሄው እንዳንቸገር ይሄው ስሩ፣ እንዲህ እናወጣዋል ማለት። ይሄው እንደዚህ ልጠን እናወጣዋል። ይሄው እዚህ ጋር ይሄው ይሄው፣ አሁን ይሄ እዚህ በኩል ልጨዋለሁ። አሁን ይሄ ልጨዋለሁ። አላላጤን አሳይቻቸዋል አይደል ይሄን ስር ደግሞ ላሳያችሁ፣ ይኸው እዚህ አገኛችሁት። ይኸው እዚህ ጋር እዚህ ያለው ይሄን ስሩ አገኛችሁት። አሁን ይሄ የደም ዝውውር ነው፣ ቀዳዳ ነው። እቺ አሁን ይሄ አየችሁት። አንድ የደረበ ስር የለም። ዘርፍ ስር ግን የደረ የእንትን የደም ዝውውር የሚያደርግበት ደም ሲከፍት ያወጣና ትንሽ ሰው እጅ ሰው ፊት ሲቀርብ ይደብራልና እና ቀደም የነገርኳችሁ አለን እንቀጥልና፣ ዘርፉ ያልኳችሁ፣ አሁን ዘርፉ አሁን እንዴት እንደመለጠው አሁን ይሄ እንዲህ እናደርገውና ከዛ ከስተመር ፊት ይቀርባል ማለት አያችሁ። አሁን እኔ ይሄ ተደብቋል ዘርፉ እንትን አላለም፣ ግን ልከነዋል። ከስተመር ግን በሳችን ላይ ይልካልና እባካችሁ፣ ባካችሁ፣ እኔ ልላችሁ የፈለኩት ምንድን ነው፣ ከስተመር አያያዝ እንወቅ ማለት። ከምንም በላይ ሰው ገንዘቡን ይዞ ይመጣል፣ ጊዜውን እኛ ቤት ሲመጣ ብዙ መስዋዕት አርግቶ ነው የሚመጣው። እናንተን ቤት ሲመጣ ማንም ቤት ሊጠቀም ስል ሰው ሲመጣ ብዙ ነገሩ ነው መስዋዕት አርግቶ የሚመጣውና አያያዝ እንወቅ። ዝም ብለን እንደመጣለን የሆነ ተቀመጥ አንበለ እንትፈልጋለህ ምን ይምጣለህ ምትፈልገው ያማረ ነገር ምንድን ነው? አንተ አንተ ሚመች ነገር በቃ ማለት ሚመች ነገር ምንድን ነው? ከስተመር ሲመጣ ገንዘቡ ከፍሎ ጊዜውን ብዙ ነገር መስዋዕት አድርጎ እኛ ቤት እደሰታለሁ ብሎ እስከመጣ ድረስ እሱ ለማስደሰት እንጣር። በሁሉም ነገር ማለት ፕሮቶኮል ይኖራል። ያለባበስ ሊሆን ይችላል፣ የፊት እና የፊት አቀባበላችን ፈገግታ ከምንም በላይ የቤታችን ችግር እንጣለው። ስራ ቦታ ስንመጣ፣ የስራ ቦታ ማለት ስራ ከእኛ የሚጠብቀው ነገር አለ። ስራ መልክ አለው። በነገራችን ላይ ስራ እንደሚያወራ ታውቃላችሁ። ቆሽሽ ያለው ይላል፣ አልተጠበኩም ይላል፣ በስራ አልታተዘጋጀሁም ይላል። ብዙ ነገር ያወራል እና በተለይ ስጋ ቤት የምናወራ ልጆች፣ ምን ሰራ ልጆች፣ በስነ ስርዓት ከስተመር አያያዝ እንወቅ፣ አጠባበቃቸው የሚፈልጉትን ነገር ለማድረግ ጥረት እናድርግ። በጣም ነው የማመሰግነው። በሚቀጥለው ደግሞ በተሻለ ነገር እቀርባለሁ ብዬ አስባለሁ። ዛሬ ከጊዜ አንጻር የስላሽ አከታተፍ፣ የጎረድ ጎረድ በቅቤ የሚለወሱ ነገሮች አከታተፉ። በሚቀጥለው እንገናኛለን። መልካም ቀን። ቴንክ ዩ